አክሱም ማርያም ጽዮን ፍለፊት ሆኖ ይሄው ማርያም አክሱም ማርያም አትለመንን አንላቀቅም እንዋጋለን ምሏል። እንግዲህ የእናቶችን ደም ለማፍሰስ ነው ይሄ መሐላ። ይሄ መሐላ እንግዲህ የህፃናትን ደም ለማፍሰስ ነው ይሄ መሐላ። መስጊድና ቤተክርስቲያን ለማቃጠል ነው እንጂ ለሰላም ለፍቅር፣ ለአንድነት ይቁር ለመባባል የተደረገ መሐላ አይደለም። እንደምታውቁት ህወሀት ዘላለም አለም በደም መፋሰስ የሚያምን ቡድን ነው። ከዚህ በፊት እንደምታውቁት እንግዲህ በደርግ ዘመነ መንግስት ህወሀት ከኤርትራ ጋር ሆኖ የደርግን መንግስት ሲዋጋ የነበረ የኢትዮጵያን መከላከያ ሰራዊት በየጥጋ ጥጉ በየተራራ በየሸለቆ ደም ያፈሰሰ ሰራዊት ነው። ከዛ በኋላ ደግሞ በኤርትራ ተኩሻ ላይ አዲስ አበባ ከገባ በኋላ ደግሞ መልሶ ደግሞ ኤርትራውያንን የወጋ ሀይል ነው። ይሄ ሀይል በአንድ ጉያ ውስጥ ሆኖ አንዱን ይወጋል። በኤርትራ ጉያ ውስጥ ሆኖ ኢትዮጵያን ወጋ። የደርግ መንግስት ሲወድቅ ደግሞ አዲስ አበባ ከገባ በኋላ ደግሞ በአዲስ አበባ በኢትዮጵያ ጉያ ውስጥ ሆኖ ደግሞ ኤርትራን ወጋ። የዛሬ 25 ዓመት በፊት ሞቶ ሺዎች ያለቁበት የኢትዮ ኤርትራ ውጊያ የምታውቁት ነው። አልበቃ ብሎ ደግሞ የዛሬ አምስት ዓመት በፊት እንደምታውቁት ህወሀት በአንድ ጊዜ በትግራይ ህዝብ ጉያ ውስጥ ተደብቆ ደግሞ ኢትዮጵያን ላይም ኤርትራ ላይም በአንድ ጊዜ ነው ውጊያ የከፈተ በአንድ ጊዜ ማለት ነው። ተመልከቱ አሁን ደግሞ አልበቃ ብሎ ለአራተኛ እና ለአምስተኛ ጊዜ ያለምንም ምህረት ደግሞ ወደ 35 ወደ 40 ዓመት ጉዞ እንደገና ተመለሰና ደግሞ እንደ ልማድ ደግሞ በኤርትራ ጉያ ተደብቆ የአማራን ህዝብ ለማረድ ነው ይኸው መሀል ውስጥ ገባ ተመልከቱ ተመልከቱ እንግዲህ እየተፈራረቀ አቅጣጫ እየፈራረቀ አንዴ ከኢትዮጵያ አንዴ ከኤርትራ ሆኖ ኢትዮጵያ አንድ ኮ ሱዳን ሆነ ኢትዮጵያ አንድ ኮ ሶማሊያ እንደዚህ እያደረገ ዘላለም ደም እየተፋሰሰ የሚኖር ነው። እንደው መታቆት ይሄ ጦርነት አይቀሬ ነው አይቆሬ ነው። አንዳንዶቹ አይ እኛ አያገባንም፣ አማራ በዚህ ውስጥ አያገባም አይመለከተውም ከብልጽግና ጋርም ቢዋጉት። ህወሀት የሚዋጋው ሰኞ፣ ማክሰኞ፣ እሮብ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ በህልሙም በእውንም የሚያቃዠው የወልቃይት ጉዳይ ውልቄት መሬት ላይ ያለው ኬንያ ህዝብ ነው እንዴ? የቡርኪና ፋሶ ህዝብ ነው እንደ? ወልቄት ላይ ያለው የፈረደበት የአማራ ህዝብ ነው። ህወሀት አሁን የሚዋጋው ትግራይ የምትባል አገር ለመገንባት ወልቃያት የሚባለው ራያ የሚባለውን ከተቻለ እስከ ወልዲያ በዛ በኩል በወልቄት እስከ ሱዳን የራሱ አገር ይዞ ከኤርትራ ጋር ሁለት አገር ሆኖ ለመኖር ነው። እውነታው ይሄ ነው። ጊዜውን ጠብቆ ደግሞ ራሱ ኤርትራን በአሜሪካኖቹ የበላይነት ደግሞ ኤርትራን ደሞ አፍርሰው ደሞ አጠቃላይ አጋዚያን የሚባለውን ሀገር በህልማቸውም በቅሸታቸውም የሚያስቡትን ሀገር ለመገንባት ነው። እውነቱ ይሄ ነው። እና አንዳንዶቹ ፋንና ህዋሃት ጎጥማል እንትና እንደገና ምድነው ይሄ ደሞ ራሱ ምድነው መተለት ህዋሃት የሚዋጋው ለአራት ኪሎ ነው የሚለው ሀሳብም አልቀበልም አይደልም። ህዋሃት ለአራት ኪሎ መዋጋት የተወ የዛሬ አምስት ዓመት አራት ዓመት ነው ገና ጦርነት እንደተጀመር አወቀ። ከዚህ በኋላ አራት ኪሎ እንደማይመጣ ያውቀዋል። የሚዋጋው ለአራት ኪሎ አይደለም፣ ይደለም እንዶ ግን አባትና ፋኖ ደሞ አንድ ላይ ጎጥ ማለት እማይሆን፣ ምክንያቱም አንድ ጥይት ሲተኮስ እኮ ምን እንደሚፈጠር ስለምናውቀው፣ ውጊያ ወደ ወልቃይት ነው፣ ውጊያ ወደ ራያ ነው። የዛን ጊዜ የሚጨፈጨፈ የአማራ ህዝብ ነው። እንዴት አርገው ነው ሁለቱ መክረም የሚችሉት? በጽሑፍ ሀሳብ ደረጃ እኮ ሊሆን ይችላል፣ እናንተ የምትሉት ሊሆን ይችላል። መሬቱ ላይ ያለው ንጉር ይፈቅዳሉ ወይ ነው ችግር። የለም መሬቱ ላይ ያለው ንጉር ይፈቅዳሉ ወይ እና ህወሀት አሁን አክሱም ጽዮን ፊት ምሎ ተገዝተው አንለቅቅም ብሎ የማለው ኤርትራን ለመውጋት አይደለም፣ ሱዳንን ለመውጋት አይደለም፣ አራት ኪሎም ለመምጣትም አይደለም። ሁኔታ ጉራንዶ አይፈቅዱለትም፣ አይፈቅዱለትም። ስለዚህ የህወሀት ሹሩ ጉዶ ምንድን ነው? ትግራይ የምትባል አገር በህልሙም በቅዠቱም የከረመበትን ለመገንባት ነው። ያን ደግሞ የሚያደርገው ምንድን ነው? የአማራን ህዝብ ጨፍጭቦ፣ መሬቱን ዘርፎ፣ መሬቱን ወስዶ፣ ባንዲራን ይዞ፣ ህገ መንግስቱን ይዘው ከኤርትራ ጋር ለወደፊት ሰላማዊ ሀገር እንድንገነባ እናንተም ኤርትራን ሰላም አገር፣ እኛም የራሳችን አገር እንሆናለን ነው። ከዛ በኋላ እኛ ባለን እኛ ዶላር አለን ቢሊዮን ዶላር አለን በዛ ቢሊዮን ዶላር ከኤርትራ ወደብ ተከራይተን ሰላምና ፍቅር ይዘን እንኖራለን ነው። ለይሄ ሁሉ ግን በማን መስዋዕትነት ነው? በፈረደበት የአማራ ህዝብ መስዋዕትነት ነው። በእርግጥ ከፌደራል መንግስቱ ጋር አይዋግሞ ይዋጋሉ፣ አይቆርም ያኛው ምክንያቱም ትግራይ ውስጥ ማአት የመከላከያ ሰራዊቱ ማአት እዞች አሉ፣ ማአት መሳሪያ አለ። ስለዚህ በዚህም በዛም እዋጋለሁ ሲል ከመከላከያ ሰራዊት ቀጥታ መዋጋቱም አይቆር ነገር እንጂ መከላከያ ሰራዊቱን ሰራዊቴን አውጣለሁ ካለ እና ህወሀት ወልቃይትን ብቻ ተዋግቶ ያን መሬት እወስዳለሁ ካለ ህወሀት አይዋጋ። አሁን የህወሀት ችግሩ አራት ኪሎ እንመጣለን አይመጣም የሚለው አይደለም። የህወሀት ችግሩ ወልቃይትን ስጡን ራያን እንውሰድ እስከ ቆቦ እስከ ወልዶ ያለው እንደወስድ እንውሰድ ከዛ ሀገሩ ይኖረል አትንኩን አንኖካቸውም ነው። ይሄ ነው ትክክለኛ ዕቅድ እየሆነ ያለው ይሄ ነው። ምንም ችግር የለም። ምንም እኮ እኛ ሁላችንንም የሚያስፈራን የሚያሸሸን ነገር የለም። አንድ ጥይት ሲተኮስ ከሁሉ ነገር ይለዩለታል። ማን ማን እንደተሰለፈ ከዛን ጾቁታላችሁ በእርግጥ የግርግር ገበያ ላይ ሊባይ መቻል ጦርነት እየተፋፋመና እየተጓጓለ ሲመጣ የሚፈጠሩ ውርክቦችን ማንም በቅጦ ሊረዳ አይችልም። ስለዚህ ህወሓት ከፋና ጋር አንድ ሆኖ ወልቃይትን እንዴት ሊያደርገው ነው ነው ከሆነ የጥያቄ እኮ ወልቃይት የሚያዘው መቼም አማራው ተጎለ ነው እንጂ ቅቤ እየተቀባ እርጎ እየተጠጣ አማራን ህዝብ አቅፋ እየሳምከ አይደለ ራያም እንደዛ። ስለዚህ ቅርታ ተመልካች እንደዚህ ያለ አካሄድ የት ድረስ ነው የሚያስኬደው? የትም ድረስ አያስኬድም። እና በአንዱ ብያ ውስጥ እየተደበቀ አንዱን እየጎደለ በአንዱ አቅጣጫ እየሆነ ዘላለም ዓለም ቱራንትና ፊልዱ መርሻለች ሲናገረው ነበር። ህወሓት እንደዚህ እያተራማመሰ አገሩ ሊቆጥል አይችልም። ህወሓት ካልተነቆሎ በስተቀር መድኃኒት የለውም።

ማርያምን አክሱም ማርያምን ጨዋንቶ ምስክር በላይ እየጠቀዩ ማለ የገንዘብ ወገን ሁሉ ማረድ ነው። ኤርትራ ጋር ሰላም መሆኑ በጣም ደስ ብለኛል። ታዲያ አማራ ምን ነው? ጠላት ነው? ነብሰ ጎዳይ ነው? የአባት ጎዳይ ነው? ማን ነው? ከኢትዮጵያ ህዝብ ጋር እውነተኛ ሰላም እና ፍቅር ማታደርጉት? እኛ ኢትዮጵያውያን ዶመጣጫች ጎዳይች ነ አይደለንም። ጎደላችሁን እንጂ አልጎደል ናቸው። መጣችሁብን እንዲ አልመጦንባቸው ይኸው ቱራንትና ድሆን አምስት ዓመት ኢትዮጵያ መከላከያ ሰራዊት በታኙበት ነው የተወረደ በተኛበት። የድሃ ልጅ ግማሹ ከአምቦ፣ ግማሹ ከሎቃ፣ ግማሹ ከዳንግላ፣ ግማሹ ከቻግኒ፣ ግማሹ ከኮሶወር፣ ግማሹ ከውልቅጤ፣ ግማሹ ከችጅጋ ኢትዮጵያን እንጠብቃለን ብሎ የመጣ ኢትዮጵያ መከላከያ ሰራዊት አይደለም እንዴ? ህወሀት፣ እናንተ ስትፈልጉም ዶጆን አድርጋቸ ሀያ አም ሀያ አምስቱ አመት ሙሽግ ውስጥ ከኤርትራ ህዝብ ጋር ጦላት አድርጋችን እንደ አውሬ እንድንታይ አድርጋችን ሙሽግ ውስጥ ቀብራችሁ የኖራችሁትን ሰራዊት በፈለጋችሁ ቀን ሮሽ ናቸው ሲኖትሯ ቅን የነዳጅ ጨፈለቃችሁት። አሁን ደግሞ አልበቃ ብለው አቶ ምግባይ አክሱም ጽዮን ትመስክር አንለቀቅም፣ እንጎዳደላለን የምትሉት የኬንያን ህዝብ አይደለ፣ የሱዳን ህዝብ የዙምባቤን፣ ቡርኪና ፋሶን አይደሉም። ፈርዶበት አማራ ህዝብ ነው። ያው የፈርዶበት አፈር ነው። ይህን አፈር ግን በጉልበት ዱመ ኣፍሶሰን ጨፍሉቀን እንወስዳለን እንወስዳ ኣለን የምትሉ በሙሉ እናንተ ወደ አፈርነት ይቀይራል። እ እሞንኛ እንነጋገር፣ እንመካከር። እውነታን ሁሉ ህዝብ ያውቃል። መላ ኢትዮጵያን የምናውቀው ጉዳይ ነው። አገሩ ለኛ አይደሉም፣ ለግብጾች ይወቃል፣ ለኬንያኖች ይወቃል፣ ለዙምባብዎች ይወቃል። አገሩ ሰፊ ነው፣ በቂ ነው። ሌላም ዓለም የሚያኖር የሚችል ነው። እንነጋገር፣ እንመካከር። አይደሉም